ሳንካራና ትራኦሬ ምንና ምን ናቸው? በምዕራብ አፍሪካ የለውጥ እሳት እየነደደ ይመስላል። ባለፉት አስርተ ዓመታት በአፍሪካ ጋብ ብሎ የነበረው ወታደራዊ መፈንቅለ መንግሥት አገርሽቶበት እየተቀጣጠለ ነው። ባለፉት ሁለት ዓመታት ብቻ በቀድሞው የፈረንሳይ ቅኝ ግዛቶች በነበሩት አራት የምዕራብ አፍሪካ ሀገሮች ወታደሮች የሲቪሉን መንግሥት እያሽቀነጠሩ በሥልጣን ወንበሩ ላይ ቂጥጥ ብለዋል። ወታደራዊ መፈንቅለ መንግሥት በማንኛውም መለኪያ ቢሆን የሚደገፍ አይደለም፣ ሕገወጥና ዲሞክራሲን ባንገቷ የሚቀላ ነው እያሉ ብዙዎች ይፈሩታል። በእርግጥ የዚህን እውነትነት አፍሪካ ቀዳሚ ምስክር ናት። ግን እነዚያ የምዕራብ አፍሪካ ሀገሮች ሕዝቦች ሌሎች ስለ እነሱ ዴሞክራሲ ከሚናገሩት የተለየ አስተያየት እንዳላቸው መረሳት የለበትም ኧረ ለመሆኑ ይላሉ የእነዚህ አገር ህዝቦች መጀመሪያውኑ የትኛው ዴሞክራሲ አለንና ነው ፈረንሳይ በሀገራችን ባይተዋር አድርጋን በቁም ስትግጠን መሪዎቻችን አይተው እንዳላዩ እየሆኑ እንዲያውም አጋፋሪያቸው ከሆኑ ሲቪል መሆናቸው ምን ጠቀመን እያሉ ይጠይቃሉ እንዲያውም በምርጫ የመረጧቸውን መሪዎች ስልጣናቸውን ለማደላደል ሲሉ ፈረንሳይን ካስቆጣን ስልጣንም እድሜም ጤናም አይኖረንም እያሉ አሳልፈው የሚሰጡን መሪዎች መሪዎቻችን ልንላቸው ይገባሉ እያሉም ይጠይቃሉ። ስለዚህ ወታደራዊ መፈንቅለ መንግሥቱን ከፍ ባለ ስሜት ሲደግፉ ታይተዋል። ከሀያ ሚሊዮን በላይ ሕዝብ ያላት ቡርኪና ፋሶ መፈንቅለ መንግሥቱን በደስታ ተቀብለውታል ከሚባሉት አገሮች ውስጥ ተመድባለች። በተለይም በመፈንቅለ መንግሥቱ መሪ በሻምበል ኢብራሂም ትራኦሬ ላይ የመተማመንና ተስፋ የማድረግ መንፈስ ያሳየች ይመስላል። አፍሪካዊነት፣ የአፍሪካን ሀብት ለአፍሪካ፣ ከጃዙር ቅኝ ተገዥነት ነፃ የወጣች ቡርኪና ፋሶ፣ በአክራሪዎች የማትዋከብ ቡርኪና ፋሶ በሚል መፈክር እያስገመገመ የመጣውን የ34 ዓመቱን ሻምበል ትራኦሬ እሰይ አበጀህኛ ልጂ እያለች እስክስታ እየወረደችለት ነው። ባለፈው አንድ ዓመት የሥልጣን ጊዜው ያደረገው ንግግር ያሳየው የልማት ጅማሮ በፈረንሳይ ብዝበዛ ቆሽቱ ያረረውን የቡርኪና ፋሶ ሕዝብ አንጀቱን ቅቢያ ጠጥቶታል። የተናገረውን ይፈጽመዋል ወይስ ለሕዝባቸው ዕድገትና ሰላም ለማምጣት ምለውና ተገዝተው የሥልጣኗን በትር ከጨበጡ በኋላ ግን የጭቃ ጅራፋቸውን እንደሚተረትሩት አምባገነን የአፍሪካ መሪዎች ይሆን ይሆን? ይህ ወደፊት የሚታይ ሆኖ ለአሁኑ ግን እርጥብ ሳራ ያንቅፍህ እያሉ በግለት ለመደገፍ አላማ ነው። ሻምበል ኢብራሂም ትራኦሬ በኦጋዱጉ ዩኒቨርስቲ በጂኦሎጂ የመጀመሪያ ድግሪውን አግኝቷል። በሁለተኛ ደረጃም ሆነ በዩኒቨርስቲ ቆይታው በትምህርቱ እጅግ በጣም ጎበዝ፣ ከመናገር ማድመጥን የሚመርጥ ጸጥተኛ ነበር ይላሉ። የዩኒቨርስቲ ትምህርቱን የሚያጠናቀቀው በከፍተኛ ማዕረግ ነው። ትራኦሬ ወደ ወታደራዊ አካዳሚ የገባው ከዩኒቨርሲቲ ትምህርቱን አጠናቆ ነው። በቡርኪና ፋሶ ወታደራዊ አካዳሚ በምክትል መቶ አለቅነት ከተመረቀ በኋላ ወደ ሞሮኮ የጦር አካዳሚ ተልኮ የአየር መቃወሚያ ስልጠና አግኝቷል። የሙሉ መቶ አለቅነቱን ማዕረግ እንዳገኘ በእግረኛ ክፍል ተመድቦ፣ ያን ጊዜም እንዳሁኑ በቡርኪና ፋሶና በማሊ ያለው የአክራሪ ሙስሊሞች የጥጥቅ እንቅስቃሴ ያስቸግርበት ጊዜ ነበርና ቡርኪና ፋሶ በተባበሩት መንግስታት ድርጅት ስር ሆነው ወደ ማሊ የሚዘምቱ ወታደሮችን ልካለች የሚያስተላልፉት አለቃ ትራኦሬ ወደ ማሊ ከተላኩት የጸጥታ አስከባሪዎች አንደኛው ነበር። የአክራሪዎቹ እንቅስቃሴ ወደ ቡርኪና ፋሶ ሲዛመትም ከማሊ ግዳጃቸው ወደ ሀገራቸው እንዲመለሱ ከተደረጉት ወጣት መኮንኖች አንደኛው ትራኦሬ ነበር። ሻምበል ትራኦሬ በወታደሮች ስሙ እየታወቀ የመጣው ወደ ሰሜኑ የሀገሪቱ ክፍል ከአክራሪ ሙስሊሞች ጋር በተደረገው ጦርነት ነው። ጦርነቱ የከፋ ነበር። አክራሪዎቹ አርባ ከመቶ የሚሆነውን የሀገሪቱን ክፍል ተቆጣጥረውታል። ስልሳ ሺህ ሕዝብ የሚኖርባትን ጃቦ ከተማን ለወራት ከባዋታል። ግድያው በየቀኑ ተፋፍሟል። መቶ አለቃ ትራወሪ አንድ የሻምበል ጦር እያዘዘ ያሳየው የውጊያ ብቃትና ከወታደሮቹ ጋር ያለው ቅርበት በብዙዎቹ ዘማቾች ዘንድ አስተዋወቀው። የዘመቻ ዕቅድ በመንደፍና በፈጣን የጥቃት እንቅስቃሴውም በከፍተኛ አለቆቹ ዘንድም በአክብሮት እንዲታይ ረዳው። የአክራሪዎቹ ጥቃት እየበረታ ሲቪሎችና ወታደሮች በሸማቂዎች እየተገደሉ ባለበት ወቅት ወታደሮቹ በመንግሥት ላይ ቅሬታቸው ጠነከረ። መንግሥት ጦርነቱ እንዲቋጭ አይፈልግም፣ ስለዚህ ለዘመቻ ሙሉ ድጋፍ አያደርግም እያሉ አጉረመረሙ። በስንቅና ትጥቅ አቀራረብ መጓደል መንግሥት በሙሉ ኃይሉ አሰማርቶ አክራሪዎቹን ከያዙት ቦታ ለማስለቀቅ ፍላጎት የለውም ብለው ጠረጠሩት። ብዙ ጊዜ የታጠቀ ወታደር ሲያጉረመርምና ሲጠረጥር ሳንጃውን ከሰገባው መልሶ ጥይቱን ከዝናሩ ከቶ አንገቱን አቀርቅሮ አይመለስም። በጠመንጃው የቁጣ መልእክቱን ያስተላልፋል። ስለዚህ የሲቪሉን መንግሥት ለማስወገድ የጦር መኮንኖቹ ማሴር ጀመሩ። ለቡርኪና ፋሶ ደግሞ ወታደራዊ መፈንቅለ መንግሥት ብርቋ አይደለም። በስልሳ ስድስት ዓመት የነፃነት ታሪኳ ስምንት ጊዜ መፈንቅለ መንግሥት ተደርጎ ከአንዱ በቀር ሁሉም ተሳክተዋል። ዘጠነኛውን መፈንቅለ መንግሥት ለማድረግ ነው ወታደሮቹ የተስማሙት። ሌትና ኮኖሬል ሄንሪ ዳሚባን አለቃቸው ያደረጉ ወታደራዊ መኮንኖች የፕሬዝዳንት ሮሽ ኮበሬን መንግስት በጦር ኃይል አስወገዱት። ያን ጊዜ በቅርቡ የሻምብልነት ማዕረግ ያገኘው ትራኦሬም የመፈንቅለ መንግሥቱ አድማ ተባባሪ ብቻ ሳይሆን አስተባባሪ ነበር። ከዚህም ተሳትፎው ሳይሆን አይቀርም የሬጅማን ታዛዥ ሆኖ የተሾሙ የ41 ዓመቱ ሌተና ኮሎኔል ሄኔሪ ዳሚምባ የወታደራዊ ምክር ቤቱ መሪ ሆኖ የሀገሪቱን ፕሬዚዳንትነት ሥልጣን ያዘ። ግን ከበሮ በሰው እጅ ያምር ሲይዙት ያደናግር እንደሚባለው ሆኖበት ሥልጣን ሲይዝ አደርገዋለሁ ያለውን ለማስፈጸም የማይቻለው ሆነ። ብዙ ጊዜ ሥልጣን ለመያዝ በርካታ ተስፋዎች ይሰጣሉ። ነገር ግን ሥልጣኑ ሲገኝ ለመፈጸም የማያስችሉ ቋጥኝ የሚያካክሉ ችግሮች ይጋረጣሉ። ከራስ የሥልጣን ስስት ጀምሮ የፋይናንስ ችግር፣ የማስፈጸም አቅም የተሰጠውን ተስፋ ለመፈጸም ያዳግታል። ኮሎኔል ሄነሪ ዳሚንባም በሕዝብ የተመረጠውን የሲቪል መንግሥት ለመገልበጥ ምክንያት ያደረገውን በአክራሪዎች ላይ የሚደረገውን ወታደራዊ ዘመቻ ውጤታማ ለማድረግ አልተቻለውም፣ ወይም የንግግሩን ያህል ትኩረት ለመስጠት አልፈለገም። እንዲያውም የጽንፈኞቹ ጥቃት እየበረታ በየቀኑ ሲቪሎችና ወታደሮች መጠቃታቸው ዋና ዘገባ ሆነ። የባስ ብሎ ራቅ ባሉ አካባቢዎች የተሰማሩ ወታደሮች ደመወዛቸው በጊዜ የማይከፈላቸው ሆኑ። ለመከላከያው መያዝ አለበት የተባለውንም ባጀት መመደብ አልቻለም። ስለዚህ ወታደሮቹ እንደገና ማጉረምረም ጀመሩ። ለዚህ ለዚህማ የሲቪሉን መንግሥት ለምን አስወገድ ነው? የተሻለ ለማናገኝበት ነገር ሀገሪቱን በማዕቀብ እንድትደቅ ለምን አደረግናት? ጠመንጃ ያነሳነው ግለሰቦችን ለማሾምና ለማሻር ነው እንዴ የሚል ቁጭት በወጣት መኮንኖችና በግንባር ባሉት ወታደሮች ልቦና አደረ። እንደገና ማጉረምረምና ቁጭት ተቀሰቀሰ። ኮኖሬል ዳሚንባን ደግፈው መፈንቅለ መንግሥቱን የተሳተፉት እነ ሻምበል ትራኦሬን የመሳሰሉ ወጣት መኮንኖች የሰቀሉትን ኮኖሬል ብዙ ርቆ ሳይሰቀል ከመንበሩ ላይ ለማውረድ መነጋገር ጀመሩ። ከዚያ በፊት አስራ አንድ የሚሆኑ ወጣት የጦር መኮንኖች ተመርጠው ኮኖሬሉን ለማነጋገር እንዲችሉ ቀጠሮ ጠየቁ። ነገር ግን ፕሬዚዳንት ዳሚምባ ሊያነጋግራቸው አልፈቀደም። ምናልባት ሥልጣን እንዲይዝ የተባበሩት እነዚያ ወጣት መኮንኖች የሚጠይቁትን ጥያቄ ለመሸሽ ፈልጎ ይሆናል። ወይም ሥልጣኑን ከጨበጠ በኋላ ፍላጎቱ አዋ ቀድሞ ከነበረው አስተሳሰቡ ስለ ተለወጠ የቀድሞ ተባባሪዎቹን ማነጋገር አስፈላጊ ሆኖ አልታየውም ይሆናል። በማንኛውም መንገድ አጋሮቹ የነበሩትን እነ ሻምበል ትራኦሬ ያነጋግራል አልፈቀደም። ኮነሬሉ ትኩረት እንዲደረግበት ወስነን የተነሳንበትን ዓላማ እረስቶታል ሲል ሻምበል ትራኦሬ ቅሬታውን በጊዜው ተናግሯል። ወጣት መኮንኖቹ ለቡርኪና ፋሶ አስረኛ የሆነውን ወታደራዊ መፈንቅለ መንግሥት ተግባራዊ ለማድረግ ተንቀሳቀሱ። በዚህ ጊዜ መሪያቸው ከከፍተኛ መኮንኖች ሳይሆን ከመስመራዊ መኮንኖች ውስጥ እንዲሆን ወስነዋል። መስከረም 19 2014 ዓ.ም ከምሽቱ ሁለት ሰዓት ሲሆን ከፍተኛ የጦር አዛዦች ሳያውቁ ወጣት መኮንኖች በሚስጥርና በድንገት ወደ ቴሌቪዥን ጣቢያው ገሰገሱ። በሴራውም ኮብራ በሚል ስም የሚጠሩት የአሸባሪዎችን ለመመከትና ለማጥቃት የተደራጁት ልዩ ኮማንዶዎችም ተባብረዋል። ወታደሮቹ የቴሌቪዥን ጣቢያውን ተቆጣጥረው ኮኖሬል ሄነሪ ዳሚምባ ከነ ካቢኔው ከስልጣን መወገዱን የአርበኞች እንቅስቃሴ ለደህንነት ወታደራዊ ምክር ቤት መቋቋሙን መሪውም ሻምበል ኢብራሂም ትራወሪ መሆኑን አሳወቁ። ሻምበል ትራወሪ በመፈንቅለ መንግሥት ሥልጣን የያዘው ኮኖሬል ዳሚምባ በመፈንቅለ መንግሥት ሥልጣን በያዘ ስምንት ወራት በኋላ መሆኑ ነው። ኮኖሬል ዳሚምባ መፈንቅለ መንግሥቱ ሲካሄድ የት እንደነበር አልታወቀም። ከጥቂት ተኩስና ሀያ የሚሆኑ ሰዎች ከመሞታቸው በስተቀር የበረታ ትርምስና ግጭት ሳይፈጠር መኮንኖቹ ሥልጣኑን በእጃቸው አስገቡ። የኡጋድጉ ከተማ ሕዝብም ለትራኦሬ ወታደራዊ መንግሥት ድጋፉን በሰልፍ አረጋገጠ። በድጋፍ ሰልፉ ላይ ሕዝቡ የሩሲያን ባንዲራ እያውለበለበ የፈረንሳይን ባንዲራ እየቀደደ ታየ። ይህ እርምጃ በራሱ ለሻምበል ትራኦሬ አቋም ድጋፍ መሆኑ ነው። በዚህ መንገድ በዓለም ካሉት መሪዎች በዕድሜ ትንሹ የተባለው ሻምበል ኢብራሂም ትራኦሬ የቡርኪና ፋሶን የፕሬዝዳንትነት ሥልጣን ጨበጠ። ሻምበል ትራኦሬ በሥልጣን በቆየባቸው ባለፉት ዘጠኝ ወራት የሀገሩ ሕዝብ ከፍ ያለ ድጋፍ እየሰጠው መሆኑ ተደጋግሞ ተዘግቧል። ዓላማውንና አነሳሱን፣ ብርታቱንና ጥንካሬውን እናውቃለን የሚሉ ደጋፊዎቹም በሚያደርጉለት ቅስቀሳ አብዛኛው ሕዝብ ከጎኑ መሰለፉን በጥላቻ የምታየው ፈረንሳይ ውስጥ የሚታተሙ ጋዜጠኞች ጭምር እየጻፉ ነው። በእርግጥ ብዙ ጊዜ ወታደራዊ መፈንቅለ መንግሥት ሲደረግ ሕዝብ እያጨበጨበ መጨፈሩ በተደጋጋሚ ታይቷል። በተለይ የአፍሪካ መፈንቅለ መንግሥታት ሕገወጥና አደገኛ መሆኑን የሚገነዘቡት ሳይቀር በእግራቸው እየጨፈሩ በእጃቸው እያጨበጨቡ ሲደግፉት ታይተዋል። ኢዲ አሚን በጉልበት ሥልጣን ሲይዝ አበጅህ የሚል ደጋፊ ተሰልፎለታል። ሳሙኤል ዶ መሪውን እና ሚኒስትሮቹን አስገድሎ ሥልጣን ሲይዝ የጨፈረለት ሕዝብ ብዙ ነበር። እነ መንግሥቱ ኃይለ ማርያም ንጉሡንና ሚኒስትሮቹን ገድለው ሲፎክሩ እሳይ እሳይ የሚሉ አልታጡም። የሩዋንዳውን አዙዊ ኩን በረሃብ የገደሉት ወታደሮች ተጨብጭቦላቸዋል። በአፍሪካ ብቻ ሳይሆን በሌሎችም አገሮች በተደረጉ መፈንቅለ መንግሥታት የሕዝብ ድጋፍ ሰልፍ አግኝተዋል። የዚህ ምክንያቱ ያለፈው መንግሥት አገዛዝ ያስመረረው ሕዝብ ከዚህ የከፋ አይመጣብኝም ብሎ ስለሚያምንና ሳሩና አየህና ገደሉን ሳታይ እንደሚባለው እየሆነበት ነው። ከማይከፈት የብረት ቅርቃር ከማይወጣበት የመከራ ረንቋ መግባቱን የሚያውቀው ውሎ አድሮ ነው። ያን ጊዜ ደግሞ ያን መንግሥት የሚያጠፋ ኃይል እንዲመጣለት ይመኛል። በቡርኪና ፋሶ ግን አሁንና ከአርባ ዓመታት በፊት የነበረው መፈንቅለ መንግሥት የሕዝብ ድጋፍ የተሰጠው